ከኔ ጋር ሲዙሩ እንዲህ ያላችሁ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ መታደስ ሆነ። እጃችሁ ከፍ ወደ እኔ አይናችሁን ጨፍኑ። እንዲህ አለኝ መቶ ሃያ አምስት ሰዎች አሁን ከአጋንንት ስራት ይፈታሉ። ዜቱን ቀባቸዋለሁ ቤታቸው፣ ፋይናንሳቸው፣ ጤናቸው፣ ማዕፀናቸው፣ ወገባቸው፣ እጅግራቸው፣ ጭንቅላታቸው፣ ሆዳቸው፣ ሁሉ ነገራቸው አሁን ይፈታል። እዩኝነን፣ እዩኝነን፣ አንዴ አደገኛ ጸሎት። ረገፈ፣ ረገፈ፣ ረገፈ፣ ረገፈ። ካንሰር፣ ኤችአይቪ፣ ረገፈ፣ ረገፈ፣ ረገፈ፣ አራግፍ ረገፈ። ይነሳ። አሜን በለኛ። ይነሳ። አሜን በለኝ፣ ይነሳ ኃጢአት ይነሳ በደል ይነሳ መተላለፍ ይነሳ ነውር ይነሳ የኢየሱስ ደም ይለፍ። እስ እጃችሁ ከፋሩ የኢየሱስ ደም በለዋለ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት የመጨረሻ አጠገባችሁ ያለውን ሰው ጀርባውን የኢየሱስ ደም ብላችሁ ያዙት። አንገታችሁ ዝቅ ዝቅ። አንድ ደጋ ዝም። አይን ይጨፈን። ዲያቆናት፣ አገልጋዮች፣ የዚች ቤተ ክርስቲያን አገልጋዮች ግቡልኛው። እግዚአብሔር እንዲህ አለኝ በረጅም በተተበተበ በተቆላለፈ በበሽታ ሰንሰለት የታሰሩ እህቶች ወንድሞች ሰው ሳይነካቸው እየጮሁ ወደ ኋላ ወደ ፊት ይወድቃሉ። እየተሸከማቸው ወደ ሁኔታ ታመጣለ ሲታደስ እጃቸው እግራቸው ሰውነታቸው ሲታደስ አያሉ ሲታደስ አያል አንድ ሁለት እሳት እሳት ሶስት እሳት የቡዳ መንፈስ የመተት መንፈስ የቃልቻ መንፈስ የሞት መንፈስ የጭንገፋ መንፈስ ውጡ፣ ካላችሁበት አሁን ውጡ፣ ካላችሁበት አሁን ውጡ፣ ካላችሁበት አሁን ቺ እሳት! እሳት! እሳት! እሳት! እሳት! የእግዚአብሔር እሳት በላቸው። የእግዚአብሔር እሳት የእግዚአብሔር እሳት! ቶሎ ቶሎ አውጣቸው፣ ቶሎ ቶሎ አውጣቸው! አስራ አንድ ሰዎች አስራ አንድ ሰዎች የጭንገፋና የሞት መንፈስ ያሰራቸው፣ አውጣቸው! አው አለቃው ተመታ፣ እባቡ ተመታ ይለኛል አንድት ሴት እምብርት ላይ ተቀመጠ። እባብ ነኝ ደም እየጠጣው ነኝ፣ ቤቷን እየበጠበጥኩ ነኝ ይላል። ምጣዋለኝ ጌታ የት ነው ያለው? ውጣጁና እባብ፣ አንተ የሞት መንፈስ፣ እጃችሁን አጠገባችሁ ያለው ሰው ላይ ጫኑ። ጀባ መንፈስ፣ ጀባ መንፈስ። አምልጬ ነበር እኮ በጥብጬ አምልጬ ነበር ይላል መንፈሱ። ውጣ! አንድ ሁለት ሶት ስ የስ ተመታ፣ አውጣ የስ ተመታ። እሺ ከእኔ ጋር እባቡ ተመታ። በሏል በይ በይ በይ፣ አንዴ የመጨረሻ አንገታችሁ ዝቅ፣ አይናችሁን ጨፍኑ፣ ዝም በሉ። ጮሆ ሲወርቅ ይውል ቤቷን በረከቷን ሕይወቷን ሁሉ አበላሽቻለሁ አለ እባብ ነኝ ይላል ከመቃብር ነው ተልኬ የምመጣ ውጣ ውጣ በጌታ በኢየሱስ አንድ ሁለት ብዙ ነገር አጨንግፌባታለሁ ብዙ ነገር ከእጇ በትኛለሁ አሁን ነገሯን ሁሉ ቆላልፍ ያለሁ አለኝ እጇ ላይ እግሯ ላይ እሳት እየገባየው። መንፈስ ቅዱስ ስለ ፈታሃት አመሰግናለሁ። አንድ ሁለት ሶስት ወደቀ። አውጣው እዛ ጋ የቤተሰብ መንፈስ ነኝ ይላል። አንዱ ከርስ ነኝ ይላል። ከርስ ነኝ ትዳሯን አበላሽቻለሁ። ሳቋን ወስጃለሁ። ደስታ የላትም፣ እንቅልፍ የላትም። በሽተኛ አርግያታለሁ አለኝ። እግዚአብሔር መንፈሱ መትቼዋለሁ አለኝ። አንድ ሌላ መንፈስ፣ የእብደት መንፈስ፣ ፀጉር ላይ የተሰራ በቅናት የእብደት መንፈስ። የእብደት መንፈስ አለቃ መንፈስ ነው እየመታ ያለው። የእብደት መንፈስ በፀጉሯ ነው የተሰራውት ይላል። ጭንቅላት ተጠምጥሞ ያለ ጨካኝ መንፈስ አለ። የት ነው ያለው? የት ነው ያለው? የት ነው ያለው? የእብደት መንፈስ አንዴ ከኔ ጋር የእብደት መንፈስ ተመታ፣ በሎ ድምጻቹ አነሰብኝ እ ሁለት አጠገባችሁ ያለውን ሰው ጭምድድ አድርግሽ ያዥ፣ እስይ ልብሱን ያዥ። የእብደት መንፈስ ወደቀ፣ በሎ ደብረ ዜትን የተሰራባት ጎረቤታን ያሰራችባት እግዚአብሔር መንፈሱን መትቻለሁ አለ። ትጨነቃለች። ቤትዋን ጥላ እንድትወጣ ያስጨንቃታል። የእግዚአብሔር መንፈስ መትቻዋለሁ አለኝ። ጸጥ በሉ። ቀኝ ጡቷ ወቅቶ ይዟታል። ልቧ ጋር አንድ፣ ሁለት፣ ሶስት። አንድ ሌላ መንፈስ በምግብ መድኃኒት፣ መርዝ አብልቷት ሆዷስ የሚገላበጥ አደገኛ ውጋት የሚለቅባት አንድ ሌላ ሴት አለች ማህጸኗን ሆዷን ይወጋል። ሶስት ናቸው ሶስት ናቸው ሶስት ናቸው ማህጸናቸውና ሆዳቸው ውስጥ እንደ ጦር የሚወጋቸው አንዴ ዝም በሉ ከኔ ጋር ሶስት ጊዜ ወደቀ በሉ አይሰማም ሁለት ጮክ በሉ አንዴ የሚገርማችሁ ነገር እዚህ ጉባኤ ውስጥ አስራ ሰባት ጊዜ የሞት መንፈስ በመተት የተሰራ አደገኛ መንፈስ አያለ። እኔ እኮ አለቃ ነኝ፣ የደም ኪዳን አለ፣ በደም ነው የገባውት ይላል። ዘጠኝ ዓመት ማዕፀኗን ዘግቻለሁ ይላል። እኔ እኮ አለቃ ነኝ ይላል፣ ቃልቻ ነኝ ይላል፣ ቃልቻ ነኝ ይላል። የእግዚአብሔር መንፈስ አዋርጄ መትቻዋለሁ አለ ወፍራም ሴት ጠይም ሴት ወደ ኋላ መንፈሱ ይጥላታል። አንድ ሁለት ሶስት ጥላሃቲድ አንድ ወንድ ይቀራ የሞት መንፈስ ያለበት ዘጠኝ ጊዜ ዘጠኝ ጊዜ ሞጆ ላይ ፎቶንና ብር ወስደው ያስደገሙበት አንድ ወጣት እንቅልፍ የሌለው እየተጨነቀ የሚያድር አምጡት። ራካሳት አካባሽ በጨጓራ ካንሰር እገላታለሁ፣ የሚል ምግብ ሲበላ አይስማማትም፣ ውሃም ስጠጣ አይስማማትም። የእግዚአብሔር መንፈስ እንዲህ አለ፣ መርዝ በለዋት። ከደብረ ማርቆስ ከሚባል ከተማ አሰርቶ አምጥቶ መርዝ አበለዋል። መንፈሱን እግዚአብሔር መጥቼዋለሁ አለኝ። እጃችሁ እጃችሁን አሳይ እዮ ይወርቃል፣ ጮሆ ጮሆ ይወርቃል፣ ጮሆ የወርቃል። አንድ ሁለት ሶስት ቻው! ሂድ፣ ሂድ፣ ሂድ፣ ሂድ! በጌታ በኢየሱስ። አንድ ሌላ ሴት አለች። ቀኝ እጃችሁ ከፋል ኪሎዋ ዝም ብሎ ይቀንሳል። ኪሎዋ ዝም ብሎ ይቀንሳል። የሚገርማችሁ ነገር 17 ኪሎ ቀንሳለች። ምንድነው ስል እንዲህ አለኝ። በአይን በሰው አይን ውስጥ ነው ዘሎ መንፈሱ የገባባል። በሰው አይን ነው ዘሎ ይገባባል። ደሟን እየጠጣ ያለ መንፈስ፣ ደሟን እየበላ ደሟን እየጠጣ ያለ መንፈስ። እጃችሁ ስጡኛል። አይን ጥላ፣ የቡዳ መንፈስ፣ ደም የሚጠጣ መንፈስ። በሀይጥ ደም? በፍየል ደም የተሰራ ድግምት። ቀኝ እጃችሁ ስጡኝ። ወደ ኋላይ ጥላታ። ዛሬ ነገሯ ተፈወሰ። አንድ፣ ሁለት፣ ሶስት አውጣየው። ወደቀ። ቀኝ እጃችሁን ደረታችሁ ላይ፣ ግራ እጃችሁ ወገባችሁ ላይ። ወገባችሁ ወገባችሁ ላይ። ጌታ ሆይ አሁን አሁን ዘጠኝ ሴቶች ወገባቸው ላይ እንዳይወልዱ የተቀመጠ መርገም ጥሏቸው። ይህ ዘጠኝ ሰዎች ቁጠሩልኛው ፋይላቸው የሚቀየር ማኅፀናቸው የሚከፈት በረከታቸው የሚለቀቅ በቤተሰብ መርገም የተያዙ ዘጠኝናቸው ወደ ኋላ ይወርቃሉ አንድ ሁለት ሦስት ቀጥል፣ መንፈስ ቅዱስ ንካቸው ንካቸው፣ ዘጠኝ ናቸው፣ ንቃቸው። የቆሙበት ስፍራ ላይ እሳት ይለፍ፣ ንቃቸው። ማኅፀናቸው ተከፈተ፣ በረከታቸው ተለቀቀ። አንድ ሁለት፣ ቶሎ ቶሎ አምጣቸው። ከዘጠኙ ውስጥ ሶስቱ ቮሚት ያደርጋሉ፣ ቮሚት ያደርጋሉ። የበሉት መርዝ ይወጣል፣ በምግብ የተሰጣቸው መርዝ ይወጣል። ሂድ፣ ቮሚት እያስመለሰ ይወጣል። ዘጠኙ ሶ አናስታካባ ውጣ። በምግብ የገባ በረከት ያስ ማስታካባ ያ ልቀቅ። ገስጹ ገስጹ፣ እንደ ጫናችሁ ገስጹ። ልቀቅ ልቀቅ ልቀቅ ልቀቅ። ቮሚት ያደርጋል። ቮሚት ያደርጋል። ቮሚት ያደርጋል። ልቀቅ። በምግብ የገባ በቡና ውስጥ የገባ በሚበላ ነገር የገባ ልቀቅ። በጌታ በኢየሱስም ልቀቅ። በጌታ በኢየሱስም ልቀቅ። በጌታ በኢየሱስም ቺ ቺ ቺ ቺ ልቀቅ። በጌታ በኢየሱስም ልቀቅ በጌታ በኢየሱስ ስም አውጣቸው። ቶሎ ቶሎ ልቀቅ፣ በጌታ በኢየሱስ ስም ልቀቅ፣ በጌታ በኢየሱስ ስም። ኩላሊቱ ውስጥ የተቀረቀርክ ሆዲቃ ውስጥ የገባ አንቸቱ ውስጥ የገባ መርዙን አውጣ፣ በሽቶ የገባ በምግብ የገባ አውጣ። እሺ፣ ከእኔ ጋር እጃችሁ ስጡኝ። እጃችሁ ላይ አሁን እሳት አጋባሁ። እሳት ይለፍ፣ እሳት ይለፍ፣ እሳት ይለፍ፣ እሳት ይለፍ። እጅ ላይ እሳት ይለፍ፣ እጅሽ ላይ እሳት ይለፍ። አጠገባችሁ ያለውን ሰው እሳት ብላችሁ ጫኑበት። ያዞ ጀርባን እሳት ብለሽ አንገታችሁን ቀና አይናችሁን ጨፍኑ። ሕገ ወጥ በምግብ የገባ በሚበላ ነገር የገባ ሰባት ሰዎች ትቀራላችሁ። እግዚአብሔር እንዲህ አለ። ገንዘባቸውን ሆስፒታል ሰይጣን ቁጭ ብሎ እየበላ ያለ መንፈስ ያሳየኛል። ውጣ! ውጣ! አውጣ! አውጫት! ውጣ! ውጣ ቡና ውስጥ የገባ ማዕድ ውስጥ ምግብ ውስጥ የገባ ውጣ አውጣ አውጣቸው ውጣ ውጣ። እጭሽ ላይ እሳት እኮ ነው ያለው። የጫንሹ ሰው ላይ ያለ የገባ መንፈስ ይነቀላል። ውጣ በይ ውጣ በላንተ ውጣ ውጣ ቺቺቺቺቺ ውጣ እኔ እኮ የሙታ መንፈስ ነኝ ይላል እኔ 60 ዓመት ታሪክ አለኝ ይላል። አንድ እናት ላይ ተቀመጠ መንፈስ ምንድን ነው የምትሰራው ስለው መንፈሱ እኔ የ60 ዓመት ታሪክ አለኝ። ቤታቸውን ቤታቾን በትብጫለሁ በትኛለሁ በኤች በኤችአይቪ በካንሰር ቤቱ መትቻለሁ ይላል። የሚገርም እግዚአብሔር መንፈሱ መትቻለሁ አለ። ፈውስ ይለፍ ነጻነት ይሆን አሜን በሉኛ። መርገም ይሰበር ጭንገፋ ይመታ። ወደኔ ወደኔ አይናችሁ ወደኔ፣ አይናችሁ ወደኔ በጌታ በኢየሱስ ክርስቶስ ስም፣ አሁን እዚህ ጉባኤውስ በስውር በሽታ ስም በሌለው ጭንገፋ የሚሰቃይ መቆም እንዳይችል፣ አንድ ሁለት ሶስት፣ የእግዚአብሔር እሳት እያለፈ ነው። የእግዚአብሔር እሳት እያለፈ የእግዚአብሔር እሳት እያለፈን የእግዚአብሔር እሳት እያለፈን የእግዚአብሔር እሳት እያለፈን ፈውስ እያለፈን ፈውስ እያለፈን። እሺ፣ እጃችሁን ወደ እኔ ዘርጉ። ፈውስ አለፈ በል፣ ፈውስ አለፈ በል፣ ድግምቱ ፈረሰ በል፣ መተት ፈረሰ በል፣ አንድ ሰው ፈረሰ በል፣ ፈረሰ፣ ፈረሰ። ጭንቅላታችሁ ላይ ጫሉ